ሰላም ሰላም፣ ውድና የተከበራችሁ የዓለም ቤተሰቦች እንዴት ናችሁ? ደህና ናችሁ? ወያላችሁ ወይ? ከኔ ጋር ተሳፊ ደግሞ እስከምታያኔ እንዴት ናችሁልኝ? ሰላም ናችሁ? አለን ይመስገናው። እንዴት ነው ዛሬ እንኳን አደረሳችሁ ለቅዱስ ሚካኤል አመታዊ በዓልምን እንኳን አደረሳችሁ ብያለሁ በሀገርም ያላችሁ በውጭ ያላችሁ እንኳን አደረሳችሁ። ቅዱስ ሚካኤል ረድኤቱ በረከቱ እሱ ይጠብቀን ማለት ነው፣ ባለንበት እሱ ይጠብቀን እና ያሰብነው ሁሉ ቅዱስ ሚካኤል ያሳካለን እና ከሀገርም ያለን በሰላም ወደ ሀገራችን እንዲመልሰን የአመት ሰው ይበል እና ደግሞ ሀገራችን እንድናከብር ከቤተሰቦቻችን ጋራ እንድናከብር ይርዳን ቅዱስ ሚካኤል። እና ያው ሁላችንም በስደት ያለን ያው ቅዱስ ሚካኤል ይድረስላችሁ ለሁላችሁ ማለት ነው። ደስ ይላል ከቤተሰብ ማክበር፣ ከእህት ወንድሞች እና ከሰፍር ቤተሰብ ምናምን አለ አይደል። ተሰብስባችሁት እንዲበአልን ቅዱስ ሚካኤልን ሁሉ በዓል ሲመጣ የሆነ በቃ ደስ የሚላቸው ነገር አለ አይደል። እና በጣም ነው በበቃ ደስ የሚለው ማነው በአመት በአመት ሲመጣ እንደዚህ በቃ እናስታውሳለን። እና የሆነ እግዚአብሔር ደግሞ ሀሳባችን ሁሉም ሞልተን ደግሞ በሰላም ሀገራችን ገብተን በየአመቱ እንድናከብር በየወሩ እንድናከብር እሱ ይርዳን ማለት ነው። ማናችንም ያው ዝም ብለን እድል የመጣ ነው የሆነ እቅድ ስላለን ነው ያን እቅዳችን ደግሞ ፈጣሪ ብሎን በሰላም ያን እቅዳችን አሳክተን ያው እንገባለን ብዬ እናስባለን ማለት ነው። ያስብ ነው ፈጣሪ ያሳካልን ማለት ነው ውዶች። እና ያው እንዴት ናችሁ? ግን ደህና ናችሁ? እህት ወንድሞቼ፣ ሁላችሁን ሰላም ናችሁ? አለን ይመስገነው፣ ደህና ነኝ። ደህና እንደሆናችሁ ተስፋ ለኝ ማለት ነው ውዶች። ሰላማችሁ ብዝዝት ይበልልኝ። እንዲሁም ደግሞ ያለን ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ ማለት ነው። አበረታቱ እንደዚህ ያጫጭር ቪዲዮዎች አቀርበላችኋለሁ ማለት ነው። ረቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ወደ አለም ቻናል ተቀላቀሉ ማለት ነው። አበረታቱ። እኔ እናንተ ብርታት ነው የምፈልገው። ለምንድን ነው ማታበረታት? ግን እናንተ ቆይ ለምንድን ነው እንዲ? አበረታቱ እንጂ ተው ተው። አበረታቱ ደገፍ አድርጎኛል። እና ደግሞ ሰብስክራይብ እያረጋችሁ ግን ተመስገን፣ ሰሞኑ በጣም ጥሩ እየሄደ ነው ተመስገን ነው እና አበረታቱኝ ነው ምላችሁ። አሁንም ድጋፋችሁ አይለየን። እና በይ ዛሬ ያው ትንሽም ቢሆን እስኪ የቅዱስ ነጋሄልን መዝሙርን እዘምርላችኋለሁ ማለት ነው፣ በዚህ በወፈረ ድምፅ ማለት ነው። ቀለ በጣም ነው፣ ትንሽ ነው የምዘምርላችሁ፣ የሚያቀዋል ትንሽዬ አንድ ገጽ ነው ብቻ ነው መዘምርላችሁ። ያግም ገጽ ሙሉ ሳይሆን እና ዘምርላችሁ ያለው ማለት ነው። ትስሉት እዳ አዳምጡት ማለት ነው። የምር የዛሬ እያለ መዝሙር ካላዳመጣችሁ ገደልኳችሁ ማለት ገደልኳችሁ። እና እስኪ አሳባችሁ ደግሞ ኮሜንት አሳውቁኝ ማለት ነው። እሺ፣ አሳባችሁ ኮሜንት ላይ አሳውቁኝ። የቅዱስ ሚካኤል መዝሙር ነው መዘምርላችሁ ማለት ነው።